አንተ አሁን ገነት እንደምትገባ እርግጠኛ ነህ? ብትክድስ ከዚህ በኋላ ብትክድስ ማለት አምላካህም ብትክድ ከካድኩማ ረዲ ይሄኛውን ስክር ሌላ ማምንበት አላረለ። ስለዚህ አንተ እንደምትገባ እርግጠኛ አይደለህም ማለት ነው። ልትክድ ትችላለህ። ከመካድ ባለው ከመካድ ባሻገር ባለው ነው፣ እያወረ ያለ ነው። ከመካድ ባሻገር ባለው ነው ስለዚህ እርግጠኛ አይደለም። እርግጠኛ እንዳትሆን እገባለሁ። ሙስሊምም ይሄን ቃል ሲናገር ጊዜ ብዙ ጊዜ አላህ ጋር ላይ እገባለሁ እንጂ ምትል ቃል አንስተሃል። ይሄን የሚለው ለምን ይመስልሃል? ምናልባት ፍፃሜ በክህደት ላይ ሊሆን ይችላል አላውቀው ምናይ ያለነው ሙስሊም ያን ከማለት አንፃር እንጂ አሁን ላይ ሙስሊም በመሆነህ ጀነት ትገባለህ። አሁን ሙስሊም የሆነ ሰው ጀነት እንደሚገባ ቃል ገብቶልናል። ለዚህ ነው ነቢያቶች ተወፈኒ ሙስሊመን እንድንል ያስተምሩናል። ተወፈኒ ሙስሊመን፣ አደራ አምላክ፣ ያ አላህ ሙስሊም አድርገህ ግደለኝ ይሉ ነበር ነቢያቶች። በሌላ መንገድ ላይ ከሞቱ ወደ ሳት እንደሚሄድ ይታወቃልና ገብተዋል። ስለዚህ የመጨረሻውን ሰው ያውቃል ወይ? ወደፊት የሚኖርበትን ህይወት አያውቅም። ያንን በዚያ ላይ አላህ ካለ የሚለው ያንን መሰረት በዚያ አንፃር እንጂ አሁን ባለበት ሁኔታ ላይ ከተባለ ሙስሊም አላህን እየተገዛ እስካለ ድረስ ወደ ጀነት እንደሚሆን ቃል በቃል በጣም በርካታ ቦታ ላይ በቁርአን ላይ አለ። ስለዚህ አንተ እንግዲህ ስገምት ከልጅነት ጀምሮ ሙስሊም ነበርክ። እኔ ደግሞ ከልጅነት የጀምሮ ክርስቲያን ነበርኩኝ። እሺ አሁን መጨረሻ ላይ ሄደን ሄደን ሄደን አንተ 80 ዓመት ሲሞላክ ብትክድ ልክ እንደ ካድክ ብትሞት፣ እኔ ደግሞ 80 ዓመት ሲሞላኝ ልክ አምኜ ብሞት፣ እስልምና ፌር ነው። አሁን ሰውየው አምላኩም ከካደ ወደ እሳት ይሄዳል። ካዲ ዓመት ነው ሄደ ወደ ገሀነም ሄደ። ግን ልፋት ሁሉ መናቀ መናቀራ አይደብርም። ሰውየው አስቀርኩ ራሱ በራሱ ጊዜ አይ እኔ አልፈልግም በቃ ብሎ ካደ ሸነጠጠ አምላኩ ኦልሬዲ፣ እሺ ቀደም ያልኩ ነገር አሁን አሁን ነው የሚመጣው የተጻፈልህ ከይ ቢሆንስ መካድ ቢሆንስ መጨረሻ ላይ የተጻፈ ለህን የተጻፈው ያ ማለት በራስህ ነጻ ምርጫ ፍቃድ የምትሰራው ነው የተጻፈው ቀድሞ አውቆ የጻፈበት ነገር አይደለም። አምላክ ስላንተ ስራዎች ሁሉ ጥርቅ የሚሆኑ ኃጢአት ያንተ ፈቃድና ፍላጎቶች ናቸው። እነዚህ የራስህ ነርጥ ነጻ ምርጫ ፍቃድ ናቸው። ለዚህም ነው አምላክ አላህ የፈለገ ይመን የፈለገ ይካድ ያለው ወስኖትማ ከሆነ ቀድሞ እንደዚህ ኃይልም ነበር። እሺ ለዚህ ምሳሌ ልስተ ሰሂ ሙስሊም 6 6436 እሺ፣ ሐሳቡን አንሳው። ሐሳቡ ምንድነው? የሆነ ልጅ ሞተና በልጅነቱ እንደተወለደ ወይም በልጅነቱ እነዛ ሞተና አይሻ እድለኛ ነው እ እድለኛ ነው ልጁ ገባ፣ በቃ ገነት ምናምን ነገር ስትላቸው ለመሀመድ የጀነት ወፎች መካከል ምናምን ስትለው እሱ ደግሞ በምን አወቅሽ ላይገባም ይችላል አላት ምክንያት ስትለው ላይገባም ይችላል አይደለም ላይገባም ይችላል አይደለም ያሉት ህጻናቶች ወደ ጀነት እንደሆኑ መጀመሪያ አስተምረው ነበር አሁን ያ ሻም እዚያ ጋር ያረሟትን ነገር ልንገር ያ ልጅ ሳወይ ልንገር ያረሟት ያረሟት ነገር አይሻ የሆነ ሀዲት መሰረት አድርጋ ነው የተናገረችው

የአይሻ ስህተት ምንድን ነው ከተባለ፣ ተዕይን አሁን ነቢ ሰለላሁ ዓለይሂ ወሰለም ቀደም የመጀመሪያው ሀዲስ ላይ እያልኩ የተናገሩት በጥቅል ነው። በጥቅል ይሄ ማንኛውም ህፃን የጀነት ነው ብለዋል። አይደለም በተናጥል መናገሯ ነው ስህተቱ። በተናጥል ልጅ በሞተ ቁጥር ጎረቤት ሂደህ ልጅሽ የጀነት ነው አይባልም። እንደዚህ ተዕይን የጥቅላዊ ፍርድና ነጠላዊ ፍርድ አለ። ነብስ ላ ስለም ያስተማሩት ምንድነው? ጥቅል ላይ ፍርድ እና ያስተማሩት ያ ማለት ህፃናቶች የገነት ናቸው አሉ። ልክ ለምሳሌ ሙስሊሞች የገነት ናቸው የሚል ቃል ጥቅል ላይ ፍርድ አለ አይደለም? እኔ ጋር ሙስሊሞች የገነት ናቸው የሚል አለ። ልዩነቱም በጥቅል ላይ ፍርድ እና ነጠላ ላይ ፍርድ የሚባል ነገር አለ። በጥቅል የምትሰጠው ነገር አለ። በጥቅል ነቢያችን ሙስሊም ህፃናት ልጆች የገነት ናቸው ብለው ተናግረዋል። እንደ እስልምና ይሄንን ነገር አንተ በተናጠል በቁርአንና በሐዲስ ላይ ስማቸው ተጠቅሶ ያልተነገረን አካል አካል የገነት ነው ብላ መናገር አትችልም። በጥቅል ግን ህፃናቶች የገነት ናቸው የሚለው እንዳለው ነው። ማለት ሙስሊሞች የገነት ናቸው የሚላለ ለምሳሌ ህፃናት የገነት ናቸው የሚለው ግን ምክንያቱም እኮ አስቀምጦ ነው የሚናገረው። ምክንያቱም ኃጢአት የሚሰሩበትን ሚል ስላልደረሱ ንጹህ ስለሆኑ ምንም ፍርድ አይገባቸውም የገነት ናቸው የሚል ኮንሰፕት ስላለኮ ነው ያን የተናገረ ስለዚህ ያ ልጅ ደግሞ ኦልሬዲ ያንን ነገር ስለሚያሟላ የገነት ነው የሚባል ምን ችግር አለው? ያንን ነገር ስሙን ጠርቶ አካልን፣ አንድን ሰው ተአይን አድርጎ ነጥሎ ይሄ አካል አንተ የገነት ነህ የሚለውን አምላክ ነው በነብያት በኩል የሚነግረን። ገብቶሃል አይደል? እሱን ነው። ለምሳሌ በቁርአን ላይ ሙስሊሞች የገነት ናቸው የሚል አለ። ገብቶሃል አይደል? ሙስሊም የገነት ነው ወይ ብትባል፣ አዎ ሙስሊም የገነት ነው ጎረቤትህ ላይ አንድ ሰው በሞተ ሙስሊሙ የገነት ነው ማለት በአላ ፈቃድና መንገድ ላይ የሚራመድ የገነት ነው። ለማተፈልጎ ፈልጎ ነው ጨርስልህ አንድ ጊዜ አለዚነ አመኑ ቢአቲና ወካኑ ሙስሊሚን ኡትኩሉ ልጀና አለ። እነዚያ በአና ቅጾች እያመኑ ሙስሊም የሆነትን የሆኑትን ገነትን ግቡላቸዋለሁ። ኛ ሙስሊም የገነት ነው ወይ ብንባል፣ አዎ ሙስሊም የገነት ነው እንላለን። ጎረቤትህ ሰፈርህ ሰው በሞተ ቁጥር ይህር ሰውዬውን ማበሰር ይህር ይሄን አካል የገነት ነው፣ የሞተላቸው አካል የገነት ነው። ማን ይህንን የሚናገረው? አምላክ በነብያት በኩል ነው የሚናገረው። በቁርአን በሐዲስ ላይ ለምሳሌ ነቢያችን ሰለላሁ አለይሂ ወሰለም አቡበክር ፊልጀና ብለውናል። አቡበክር የገነት ነው ብለውናል አይደል? እሱን ነጥለን አቡበክርማ የገነት ነው እንላለን። ስሙን ተነጥሎ ያልተነገረንን አካል ግን እኛ ይሄን አካል እየሄደን እየነጠለን አንተ የገነት ነህ፣ አንተ የገነት ነህ፣ ሰው በሞተ ቁጥር ይሄ አምላክን መሽቀዳደም ይባላል። እና እዚህ ጋር መሽቀዳድማውን እንጂ በነጠላ መናገሯን እንጂ የወቀሱባት፣ በጥቅሉ ሙስሊም ሕፃናት ልጆች የገነት ናቸው የሚለውን እራሳቸው ናቸው ቅድማ ያስተማሯት እና ሌላ መስከራ ደግሞ ነው እንትን ያሏት ያረሟት አይ በአባታቸው ወገብ ሳሉ የሚል ነገር ተነስቶ ነበረ። በአባታቸው ወገብ ሳሉ ለገነትና ለገሃንም ፈጥሯቸዋል ይሆነሚለአይነት ጥያቄን የጠይቅያል ነው በጣም ብዙ ሐዲቶችን በዚህ መንገድ ልታመጣቸው ትችላለህ። መጀመሪያ ያስረዳው በቂ ነበር። በአባታቸው ወገብ ሳሉ የሚለው ወደፊት የሚሰሩትን በሚኖሩበት ጊዜ ቅድመ እውቀት አለው ፈጣሪ ማለት ነው ል በአባታቸው ወገብ ሳሉ ያውቃል ወይ? ምን ያክል ምን ምን እንደሚሰሩ አው ያውቃል። የገነት ይሆኑ የጋለም ያውቃሉ አው ያውቃል። ያን ግን ቅድመ ዕውቀት እንጂ በዚያ ነገር ላይ ያለው እንዲሰሩ ለኃጢአት ቀድሞ አባታቸው ወገብ ሳሉ አዘጋጅቷቸዋል ማለት አይደለም። ለጥሩ ይኸኛውን መርጦ አዘጋጅቶታል ማለት አይደለም በፍጹም አምላክ እንደዚህ አላደርግም ማለት አላዳላ በሰዎች መካከል ቅድመ ዕውቀት አለው በዚያ ላይ ማለት ነው

በስራዎቻችን ላይ ማለት ነው። በስራዎቻችን ላይ ጽድቅ የሚሆነው ኃጢአት ያንን ያወቀውን ደግሞ አሰፈረው ጽፎታል ሲባል ጊዜ እነዚህ ነገራቶች እንዲሆኑ አይደለም እያልኩኝ ነው። እንደሚሆን ስለሚያውቃቸው ነው። ያ ግን የሚሆነው በምንድን ነው? በራሳቸው በተሰጣቸው ነፃ ምርጫ ፈቃድ ነው። ገነትና ገሃነም የሚወሰነው በምንድን ነው ከተባለ ቀድሞ አንዱን ለገነት አንዱን ለገሃነም አዘጋጅቶ በፍጹም አይደለም። እንደ ስራቸው ውጤት ነው። ይሄን አላህ በቁርአን ላይ በርካታ ቦታ ላይ ተናግሯል። ለምሳሌ ፈዙቁል አዛበ ቢማ ኩንቱም ተክሲቡን ይላል። ስትሰሩ በነበራችሁ ስራ ጀሃነም እሳት ቅመሱ ይባላሉ አለ። ሌላ ቦታ ላይ ምን ይላል? ፈዙቁል አዛበ ቢማ ኮንቱም ተክፍሩን ይላል። ስትክዱኝ በነበራችሁበት ምክንያት የገሃነመ እሳት ቅመሱ ይባላል። ይህን የመካድን ነገር ጽፎባቸው ነው አይደለም። መንሻፍል የው መሸፍል የክፍር ብሎ አወርዷቸዋል። በቁርላ ምናላቸው የፈለገ እመን የፈለገ ካድ ብሎ ቅኑም መንገድ እንዲያሳዩቸው ይልቆነስ ነቢያትን መርጦ ላከላቸው። መጽሐፍ ነው አወረደላቸው ከእዝነቱ። ይሄ የእምነት መንገድ ነው ተከተሉ፣ አምላካቸውን የመኑ እርሱን ተገዙ ብለው ነቢያት አስተማሩ። ይሄ ክህደት መንገድ ነው ተጠንቀቁ እያሉ ደግሞ አስጠነቀቁ። የሰው ልጅ ነፃ ምርጫ ፍቃድ ተሰጠው። ራሱ ወሰነ በራሱ ጊዜ። የራሱን የመጨረሻውን እንትን የሚወሰነው በራሱ የሚሰራው ነገር የቀጣዩ የሚወሰነው ምድር ላይ በሚሰራው ስራ ነው። ይሄ ነው። የመጨረሻ ጥያቄ ጠይቄ ልውረድ። በቃ ሱ የመጨረሻ እያልክ አደርግ የመጨረሻ መጨረሻ፣ ይቅርታ ሙስሊሞችም ገሀነም የሚገባሉ ሲባል ሰምቼ ነበር። ገሀነም ገብቶ ይወጣሉ። ሲራት ሲራት ሲራት ማለት ምንድን ነው? በጀሀነም ላይ ያለች ድልድይ ነች። የፍርዱ ቀን የፍርዱ ቀን ፍርድ ከተሰጠ በኋላ የገነት ሰዎች በኋላ የፍርዱ ቀን እዚህ ነው ያለው። ለምሳሌ ንበል ያለችው ያው እኛ ለምናየው እንደዚህ አድርጎ አምላክ አላህ ያሳየናል። ወጣቻለ አልፈው ነው የሚሄዱት። ነገር ግን በጀሃነም ውስጥ ገብተው ሳይሆን በገሃነም ላይ የተዘረጋ ድልድይ ያለች ሲራጥ ይባላል።

አማኞችም ከሃዲያኖችም በዚያ ላይ እለፉ ይባላሉ። ማንም የሚቀር የለም በዚያ የሚያልፍ ቢሆን እንጂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐታ ነቢያቶችም ቢሆን በዚያ ያልፋሉ አሉ። ማለፍ በገሃነም አፋፍ ላይ ያለቸው ያቺ ድልድይ ላይ ማለፍ። ከዚያ በኋላ አልፈው ወደ ገነት ነው ቀጥታ የሚገቡት አማኞች፣ ነብያቶችና ተከታዮቻቸው። ከሃዲያኖችስ በዛው እያለፉ እያለ በዛቸው ድልድዩ ላይ በቃ ወደታች ይወርዳሉ። ጃል ገቷ ወዲያው አማኞችንም ያድናቸዋል ይላል አላህ ሱብሓነሁ ወተዓላ በዛው በሱራቱ እያለፉ እያለ ያስተላለፉን ሁሉ ስርዓት ገለጹ። የመጀመሪያው ልክ እንደ መብረቅ፣ ሁለተኛ ልክ እንደ ፈጣን ነፋስ፣ ልክ እንደ ፈረስ ጋላቢ፣ ልክ እንደ ኃይለኛ ሯጭ፣ ልክ እንደ ቀፍ ብሎ እንደሚሄድ፣ ልክ እየተንፏቀቅ እንደሚሄድ እንደ ኢማናችሁ ልክ ታልፋላችሁ። እና በገሀነም ላይ በዛች በድልድዩ ላይ ስለማለፍ ነው የሚናገረው። ለምንድን ነው አላህ በቀጥታ ወደገነት ያላስገባን? እዚህ ጋ የሚነሳ ጥያቄ ታወቀ አይደል? ወደ ገነት መግባታችን ለ